ዋው እንዴት ያምራል! ማርቲ ለካ ባለሙያ ነሽ። ሰላም ጤና ይስጥልን። ውድና የተከበራችሁ የማርቲና የጌት ዩቱብ ቻናል ተከታታዮች በሙሉ እንደምናራችሁ እንደምናደራችሁ እንደምስገ ሰዓት አደረሳችሁ፣ አደረሰን። ድና የተከበራችሁ ቻናላችን ቤተሰቦች እንግዲህ ቪዲዮ ከለቀቅኩኝ ትንሽ ቆይቻለሁ። እውነት ለመናገር እንዴት ናችሁ? ተናፍቃችኋል። በዚህ አጋጣሚ ውድ ቤተሰቦቼ እንግዲህ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮችም በኮሜንት ሀሳብ አስተያየታችሁን እየገለጻችሁልን አበረታቱን ማለት ነው። ቪዲዮውን ስጀምሩት በላይክ እና በኮሜንት ጀምሩት። ወደ ቪዲዮ ዛሬ እየላችሁ የመጣሁት እንግዲህ የምስር ወጥ አሰራር ነው። ምስር ወጥ አሰራር ሁሉም እንደየቤቱ ይለያያል። ምስር ወጥ ስንሰራ ተከታተሉኝ፣ እንዴት እንደምንሰራ ማለት ነው። ውድ ቤተሰቦቼ፣ እንግዲህ ቤተሰቦቼ ምስራችንን ለመስራት እዚጋ የተጠቀምኳቸው ግብአቶች ሽንኩርት፣ ቲማቲም፣ ነጭ ሽንኩርት እና ምስሩን ነው። ሽንኩርታችንን ከትፈናል። ቲማቲማችንንም ፈጭተናል። ነጭ ሽንኩርታችንንም እንደዛው ቀጥቅጠናል ማለት ነው። ቃሪያም ያው እንጠቀማለን። እንግዲህ አሁንም ወደ አሰራሩ እያቸው ይሄዳለሁኝ። አብረን ስራ ማለት ነው። ቪዲዮችንን እንግዲህ አብራችሁኝ ስለምትከታተሉኝና ስለምታበረታቱኝ ከወዲሁ ላመሰግን ወዳለሁኝ አብረን ስራ ሰርተን እንውላ። እንግዲህ ሽንኩርታችንን ጀምረና፣ ሽንኩርታችንን እኔ መጥበሻ ላይ ካደረግኩት በኋላ ሽንኩርቱ ውሃውን እስከሚመጥልኝ ድረስ ጠብሰዋለሁ ማለት ነው። ረድስቱ ላይ ማንኛውንም ምግብ ስሰራ አንዳንዶች ያው ሁሉም እንደየቤቱ ሙያው ይለያየ፣ እንትን ዘይቱን ከታች አድርገው ከላይ ሽንኩርቱን የሚያደርጉም አሉ። እኔ ግን የምጠቀሙ እንደዚህ ነው። ሽንኩርቴን በቀ በደቃቅ አሳምሬ ከትፈዋለሁ። ውሃውን እስከሚመጥ ድረስ ደግሞ ጠብሰዋለሁ ማለት ነው። ከጠበስኩት በኋላ ያው ዘይት አድርጋለሁ ጋለው እንትን ላይ ከዛ ዘይት ደግሞ ባታበዙት ጥሩ ነው። ዘይት ለጤናም አይመከርም፣ ዘይት ሲበዛ ጥሩ አይደለም ይባላል እና ከዘይታችን ጋር አሁንም እንጠባብሰዋለን በደንብ አድርገን ከጠባበስነው በኋላ ከዘይቱ ጋርም ሽንኩርቱ በጣም ድቅቅ አድርጋችሁ መክተፍ አለባችሁ። በመጀመሪያ ማለት ዓይን እንዳይታይ እንዲጠፋ ማለት ነው። ሽንኩርት እንግዲህ ፍጥጥ ሲል ደስ አይልም እና አንድ በሾርባ ማንኪያ ነጭ ሽንኩርት አድርጋለሁኝ አብሬ እሱንም ከሽንኩርቱ ጋር ጠባብሰው አለ። አንዳንዶች መጨረሻ አካባቢ የምታደርጉም አላቸው። አብሮም እንትን ከሽንኩርቱ ጋር እንደዚህ ጠብሰ ነው መጨረሻ ላይ ወጡ ሲንተከተክ መጨመርም እንችላለን ማለት ነው። ያው እንግዲህ እየጠባበስ ነው ነው በደንብ መጠባበስ ይጠበቅብናል። ከዚ ጋር ደግሞ የተጠቀምኩት አሁንም አንድ የሾርባ ማንኪያ እርድ ነው፣ ወይም በአረቦቹ ኮርኮም ይባላል። ምስርም በአረበኛ አደስ ይሉታል። በእኛ ደግሞ ምስር ነው ማለት ነው እንግዲህ ቤተሰቦቼ። ከእርዱ በመቀጠል ቲማቲም ነው፣ ያን የፈጨወጥን ቲማቲም ነው ያደረግኩት። አሁንም ቲማቲምና ሽንኩርቱን እንግዲህ ሽንኩርቱ ደቀቅ ባለመልኩ ስለተከተፈ እንደምታዩት ያምራል ፍጥጥ አይልም ማለት ነው። ሽንኩርት ያው ፍጥጥ ሲል ያስጠላል። ድቅቅ ማለት አለበት ማለት ነው። እናም ያው አብረን በደንብ አድርገን ልንጠብሰው ልናቁላለው ይገባል። እዚህ ጋር የተጠቀምኩት አሁንም አንድ የሾርባ ማንኪያ ጨው ነው ወይም ደግሞ በአረበኛ ምልህ ይሉታል። አብረን እሱንም ጠብሷለ። ከዛ እዚህ ጋር ደግሞ ያው ምስራችንን በመጀመሪያ ትንሽ ልንዘፈዝፈው ይገባል። ምስር በጣም በጣም በጣም ከምላችሁ በላይ ቆሻሻ አለው። ይህ አረፋው እስከሚወጣ ድረስ መታጠብ አለበት፣ በደንብ ማታሽ አድርገን። እንዲሁም ደግሞ ትናንሽ ደቃቅ የሆኑ ነገሮች አሉት እነሱም መውጣት አለባቸው። በደንብ አድርገን እሽት አድርገን ማጠብ አለብን። አንዳንዶች ጨጓራዬን ያመኛል እንዲሁም ቃሪ ይዘኛል ምናምን የሚሉ ሰዎች አሉ። ነገር ግን በደንብ ካጠብነውና እሽት አድርገን በደንብ ካጠብን በኋላ በደንብ ደግሞ ምስሩን ውሃችንን ጠብ እያደረግን ከጠባበስ ነው በጣም ያኔ ተስማሚ ነው ይስማማል ማለት ነው። እና ወደ ጠባበስ ነው ስጎ አብረን እናዋህደዋለን። እያዋህድነው እንገኛለን እያሸነው በደንብ መታሸት አለበት፣ ምስሩ ማለት ነው። አለጡል ስጓችን ላይ ካደረግነው በኋላ ቶሎ ብለን ውሃ መጨመር የለብንም። ውሃ ወይም ውሃ መከለስ ማለት ነው። ጠብ እያደረግን ልናሸው ይገባል፣ በደንብ አድርገን ማለት ነው። ስናሸው እሱ ራሱ የመብሰል ባህሪ ያመጣል ውሃ ጠብ እያደረግን ሙቅ ውሃ ማለት ነው። ውሃ ግን ላይ ማሞቅ ያከልልን፣ እዛው በጎን በበራድም ሆነ ባለው እቃ ማሞቅ አለብን። አልጫ ነው እየሰራውኝ ያለሁት፣ በቀይ አይደለም በነጭ ጠብ እያረግን አሁንም እናሸዋለን። እንግዲህ እያያችሁት ነው፣ እየበሰለ ነው በሙቁሃ ከሆነ ምክንያቱም ብዙ እንትን ሰዓት ያልፈጀብኝ እንትን ያልኩት በዘፍዘፊው አለሁ አንደኛ መጀመሪያ፣ ሁለተኛ ደግሞ እያሸሁት ያለሁት በሙቁሃ ነው። በሙቁሃ ሽት ስታደርጉት በቃ በጣም ነው የሚጥመው። ሲጀመር ምስር ማለት ነው ልቤን ያቅረኛል ጨጓራይን ምናምን የሚባለው ስታራት ነው። ለምን በደንብ ከተጸዳና ታጥቦ በደንብ አድርጎ ከተሰራ ምስር ይጣፍጣል። ለቅንጦት ይበላል ማለት ነው። እንግዲህ ምስራችን እየተንተከተከ ነው። በደንብ አድርጎ አረፋውን እስከሚመጥ እስከሚከት ድረስ መጠበቅ አለብን። እያማሰል ነው በደንብ ተንታክተቆ ሊወጣለት ይገባል እና በቀጫጭኖቹ ወይም ድቅቅ አድርገን አሁንም ቃሪያችንን እንከትፋለን። ለመልክ እና ለውበት ደግሞ ጎረድ ጎረድ አድርገን ከላይ ጣልጣል እናደርግበታለን። ግን በመጀመሪያ ምክንያቱም ያኔ በደንብ ተኳስ እንዳደርገን ድቅቅ አድርገን እንጨምርበታለን አብሮ ቃሪያ በነገራችን ላይ በጣም ሲበስል ፕሮቲኑ ይሄዳል ይባላል። መብሰል የለበትም እንግዲህ። ምስራችን ያው እንደምታዩት እየበሰለልን ነው፣ ተዳርሷል ማለት ነው። ምክንያቱም ስለተዘፈዘፍ ብዙ ሰዓት አይፈጅም። እንግዲህ ሳህናችን ላይ ሳህናችን ና አቅርበን ሳህናችን ላይ አድርገናል። ምስራችን ለመልክ ወይም ደግሞ ለእንትን እንዲሰጠን ቃሪያ ጎረድ ጎረድ አድርገን ከላይ ጣል ጣል አድርገንበታል ማለት ነው። ከዛን ያው ወደ እንጀራችን ወደ ማዕዳችን እያቀረብን እንገኛለን። እንግዲህ ውድ ቤት ሰዎች መልካም ማዕድ እያላችሁ ተፈደሉ፣ ተጋበዙ። በቀጣይ ቪዲዮ ደግሞ በሌላ ቪዲዮ ወይም ደግሞ በሌላ አሰራር ደግሞ እየላችሁ የሚቀርብ ይሆናል። ቪዲዮን አብራችሁኝ እስካሁን ስለነበራችሁ ከልብ አመሰግናለሁኝ። መልካም ማዕድ፣ የተባረከ ማዕድ ይሁንልን። እንብላ። ሰላም ለሀገራችን፣ ፍቅር ለሕዝባችን። ውድ ቤተሰቦች ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁኝ። ተጋበዙልኝ። መልካም ማዕድ። አመሰግናለሁ የኔ